ሰው ቆይ ምን የሚያውመው ቤተሰብ? የምሬ ነው የምላችሁ። እች ልጃውን ጭንቅላቷን ነው ምኗን ነው ቆይ የሚያማት? ኦኬ መጠየቁን ትጠይቅ አላላ አራስ በትጠይቅ ሚሄደችው ሆስፒታል፣ ላይ ግን ካሜራ ደቅነ ጥየቃ፣ ምን በቃ መዘመን ነው መደደብ ነው ምንድን ነው የሚሉት? የምር እንደው ደግሞ እፍረትን የለባትም። እኔ ግን እንዴት እንዳስደስተኝ ፈረንጁ፣ እንዴት እንዴት እንዳበሸቃት ወይኔ! ደግሞም ታሳዝለኛለች። ማለት አራስ ጥየቃ ሄዳ በዚህ ያህል ሰው ሲእንትን ሲላት ማለት አለ አይደለም? በዚህ ያህል ሲያወርዳት አስባችሁታል? እኔ ብሆን ብላችሁ አስባችኋል? ወይ ቅሌት! ወይ ቅሌት! ሰው እኮ በሰራው ነገር ከፍ ይላል፣ በሰራው ነገር ደግሞ ይወርዳል። እና ሄርሜላ ወረደች። በቃ እኔ ላይ ሚዛኗን ጣልች ማለት ነው። እና ሚዛን መጣል ብቻ አይደለም ቤተሰብ። እዚች ጋ ሩታን ሄዳ መጠየቋ ኦኬ፣ ግን ካሜራ ደቅኖ ነው እሷን ማስለፍለፉ ምናምን። መግቢያ እኮ ከሰራችልን፣ በቃ ሩታን ሄዳ እየሳመቻት ምናምን ብትለቅልን በቂ ነው። ግን አላረን ሩታን ሄዳ እያስለፈለፈች ምናምን እነሱ በመሀል እየገቡ እንትን ሲሏት ምናምን፣ በቃ እኔ ቀፈፈኝ። የምሬ ነው የምላችሁ። ማለት እሷ ልክ ልትሆን ትችላለች እኮ አላውቅም። ግን እንዴት ነው እኔ ደበረኝ። የምሬ ነው የምላችሁ። ወይኔ ጉድ ፈላ፣ ሰው ማይዘው። እኔ ከሄርሜላ ጋር ምንም አይነት ችግር የለብኝም። ነገር ግን በቃ ዛሬ አናደደችኝ የምር ሩታን ሄዳ መጠየቋ ምናምን አይደለም ቤተሰብ ሩታን ሄዳ ስትጠይቅ ካሜራ መደብ ቀኗ? እሺ ካሜራ ትደቅን መግቢያ ሰራች። ሄዳ ሩታን ሰላም ስትላት በቃ ከዛ ውጪ ወይኔ ግንባሩ እሱን ነው የሚመስለው፣ እሱ አይኑ እሱን ነው የሚመስለው፣ ሆዱ እሱን ነው የሚመስለው። ምንም እንደዚህ የሚያዝረከርካት እቺ ልጅ ሁኔታ ከቀልቧ አይደለች። የሚያምር ራሷን አንስታለች። እኔ እኮ አማኑኤል ውሰዷት ወይም ደግሞ ቡታጅራ ላይ ተክለ ሃይማኖት ጸበላለ እዛ ዘፍ ዝፋት ብዬ ነበር እኮ የሚሰማኝ አጣሁኝ፣ ማለት ነው። የምሬን ነው የምላቸው። ሰው ለከት ያጣል። ለከት ለከት ለከት አጣች፣ ስነ ስርዓት አጣች። በቃ አሁን እንግዲህ ምን ልታደርግብን ይሁን አላቅም። ሩታን እያስፈቀደቻት እኮ ነው፣ ባልሽን ልካፈልሽ ብላ ሩታን እያስፈቀደቻት ነው። ጭንቅላት የሌላት ልጅ ማለት ነው። አልሞሁ በዚህ መሃል አብርሽ፣ ከዚህ በኋላ ከዚህ ልጅ ጋር ባየው እኔ በቃ ውርድ ከራሴ ውርድ ከራሴ በቃ አብርሽ እችን ሴት እንዲያገኛትም በፍጹም አልፈልግም። በቃ እና ሩታ የንቀት እያየቻት ነው። ወይኔ መዋረድ በሰው አጠገብ እንደዚህ በቃ ለከት የሌለው ውርደት ታውቃላችሁ ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ ሰው በራሱ ጊዜ ክብሩን ያጣል በራሱ ጊዜ ቁንጅናውን ቁመናውን ሁሉ ነገሩን በራሱ ጊዜ ያጣል በጣም ነው የሚደብረው የምር ሄርሜላ በጣም ያስጠላብሻል ቁም ነገር ነው የምልሽ ቆንጆ ናት መልክ አላት ቁመና አላት ግን የማይሆን ቤት ውስጥ ገባች ባለትዳር የሆነ ህይወት ውስጥ ገባች ገባች ይች ልጅ አውቀናታል ዩቲብ ተከፍቶላታል ለምንድ ነው ከነሱ ህይወት ምንጭቅ ጭክ ብላ ማጥጣው ለምንድ ነው ስነ ስርዓት ማትዘው የምሬ ነው ምላችሁ ሁላችሁም ልታወግዟት ልታወግዟት ይገባል እነዚህ ልጆች ፍቅር ናቸው በቃ ሀላስ ፍቅራቸውን አይተናል ትላንትና እየሳማት ምን ያህል እንደተጨነቀ ሰግዶ በንበርክኩ ሰግዶ ለፈጣሪው ምን ያህል እንዳመሰገነ ማለት ነው። በዚህ መሀል አብርሽን እያመነታታችሁ ነው የምትገኘው፣ አብርሽን እያሳሳተችሁ ነው የምትገኘው። እስስት ሆነች ልጅ ማለት ነው። አንድ እፍረት የሚባል ነገር አልጣልባት። እንደውም ፈረንጁ የሚያደርገው አክት እንደኔ ያሳቀው ሰው የምሬ ነው ብላችሁ፣ ፈረንጁ እንዴት እንዳሳቀኝ ከመች ለመች ጠንቧ ያደርጋታል እያልኩ እየጠበኩ ነበር። በስማ በዓለማችን፣ ደፋር ብዬሻለሁ። የምር እኔ ብሆን ድርሽ አይደለም። ሆስፒታሉን እንደው መጠየቅ እንኳን ካለብኝ እያፈርኩ እየተሸማቀኩ ጠይቄ ውልቅ ነበር ምለው ማለት ነው። እርግዝና እንዴት ነበረ፣ አራስነት፣ እናትነት ንት ነበር ብላ ኢንተርቪ ታረጋታለች። ሰውነት ድፍረቱን ከየት እንደሚያመጣ አላውቅም። የምር ሰው ደፋር ነው፣ በጣም በጣም ደፋር ነው ሁሉም። ሆ እናንተ የዘንድሮ ሴቶች፣ ይህ መገረዝ ከቆመ በኋላ ሴቶቹ ጨልለዋል። ቁም ነገር ነው የምላቸው፣ መገረዝ ሲቆም ሴቶቹ መስመር እየሳቱ ነው። ጉድ እኮ ነው። እና ያለ አብርሽ ወንድ የለም አልሽ እኮ ከሱ ጋር ሆቴል ላይ እንትን ይያል። ስላለፉ ነገሮች አላዋራም፣ ግን በቃ መስመር ስተሻል። አሁን ጠይቀሻል። ከሱ አጠገብ እንዳትደርሽ እሺ። ደግሞ ልጁንም አብረን የወለድ ነው እንዳት። ሆ ጉድ እኮ ነው። የሰው ዓይን አውጣ በሄርሜላ የምሬ ነው የምላችሁ። ሄርሜላ ዓይን አውጣ ብቻ አይደለችም ዓይን ጎልጎል ናት። እና ሩታዬ እንዴት ዘናፈታ ፈታ እንዳለች! እዴ ድቀለስ ነው ያለው። የምሬ ነው የምላችሁ ሩታ ስትስቅባት፣ ስትዝናናባት እንደኔ ደስ ያለው እውነት እኔ ነው። እቺ ክብረ ቢስ ያለ ቦታው ሲገኝ እንደዚህ ነው ሚዛኑ የሚወርደው። ያለ ቦታችሁ አትገኙ። ምንም እንኳን ቆንጆ ብትሆኑ፣ ምንም ባለ ሀብት ብትሆኑ፣ ምንም ቁመና ቢኖራችሁ፣ ሌሊስት ብትሆኑ፣ በቃ ያለ ቦታችሁ ከተገኛችሁ እንዲትረክሳላችሁ ማለት ነው። እና እሷን የምትደግፉ ሰዎች ከአብርሽ እንድትርቅ በሰው ትዳር በሰው ህይወት ውስጥ ውልቅ ብላ እንድትወጣ ምሯት ማለት ነው። ጠቁማት እሺ፣ አትደግፏል እሱ አብረሽን ስትበጠብጠው እየሄዳችሁ ላይ ካታድርጉ ይሄ ማለት እኮ ቀጥይበት ወደነዋል እያላቸት ነው። አሁ በእርግጥ የሰው ልጅ ስለወለደ ብቻ አብሮ ይኖራል ማለት አይደለም። ግን እነዚህ ልጆች ፍቅር አላቸው። እቺ ናት እየመጣች ምትበጠብጣቸው። ስለዚህ እባክሽን ከህይወታቸው ራቂልን፣ ውጭልን፣ በቃ ጥር ግበይልን ማለት ነው። ተደበቂ በቃ እፈሪ። እሺ ማፈር ታቅ አደል እፈሪ። እና አለም ሆስፒታል ላይ መታ ጠይቀቻት። እንግዲህ እኔ በጣም ነው ያፈርኩት። የብሬ ነው ብላችሁ እኔ እንዳልኳቸው፣ እኔ ቦን ድርሻ አለለም ነበር አጠገቧ አጠገቧ፣ ማለት ነው ማለት ምን ጥሩ ስራ ሰርቻለሁ ብዬ ነው አጠገቧ መደርሰው። ምን ምንድ ነው ጀግንነት፣ ምን አይነት ስራ ሰርቻለሁ ብዬ አጠገቧ ለድረስ ረ በስላሴ ስም፣ ሰው ግን አያፍርም። ሰው አያፍርም። በስማም ብቃቱን ወኔውም አላችሁ እናንተ።